የቀነኒ አባት አቶ አዱኛ ዋቆ ቀብር ስነ ስርዓቷ ላይ ልጄን ሀቅ እፈልጋለሁ ብለው ተናግረዋል። ሁላችሁንም የምጠይቃችሁ አርቲስቶቻችንም ለእናንተ የማስተላልፈው መልእክት የልጄን እውነት አፋልጉኝ፣ እንደ ሀጫሉ ሞትም ተድበስ ብሶ እንዳይቀርቡኝ ብለዋል። የቀነኒ አባት በልጃቸው ቀብር ስነ ስርዓት ላይ ያስተላለፉት አጭር መልእክት እንዲህ የሚል ነበር። የልጄ እውነት እንደ ሀጫሉ ሁንዴሳ ተዳፍኖ እንዳይቀር። ይህ አስተምሬ ላኳት እንድትሞት አይደለም። አደራ

እኔ ለማስተማር ነበር ከቅፌ ያወጣዋት እንጂ እንዲህ እንድትቀጠፍብኝ አልነበረም ሌላ የምለውም የለም ሲሉ ተደምጠዋል እኔ ቀነኒን የማውቃት እጅግ ታታሪ ስራን የምትፈጥር ደግሞም ስራ አክባሪ ናት እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ውሸት ነው የምለው ሲቸግር ተበድራ እንኳን የምትሰጥ እንጂ ከእሷ ይህ አይጠበቅም በማለት መራር ሀዘናቸውን ገልጸዋል ለገዋ ወጣት ቀነኒ አዱኛ ከአባቷ አቶ አዱኛ ዋቆና እናቷ አስቴር መኮንን መጋቢት 7 ቀን 1991 ዓ ምረት ነው የተወለደችው። የፊታችን ቅዳሜ 26ተኛ ዓመት ልደቷን ለማክበር ስትዘጋጅ ነበር። ፖሊሶችም ይህንን ጉዳይ አትኩሮት እያዩትና እየመረመሩ መሆኑን ከዚህ በፊት ገልጸውልናል። የፖሊስን ምላሽ ደግሞ በትግስት መጠበቅ የኛ ግዴታ ነው ማለት ነው። በራሳችን መተንበይ፣ በራሳችን መገመት እንዲሁም ደግሞ ተጨባጭ ያልሆኑ ማስረጃ አልባ ወሬዎችን በየሚዲያው ማናፈስ ልክ ስላልሆነ ሁላችንም ወንድማችን ለአንዱ አለም እንዲሁም ለቤተሰቦቿ ስንል መታቀም መቻል አለብን። ራሱ እውነት ቀኑን ጠብቆ እስኪወጣ ድረስ መጠበቅ አለብን። ይሄ መልእክቴ ነው። እኛ በቀነኒ ሞ እና በቀነኒ አሟሟት ዙሪያ በሚዲያ ላይ ተጠምደን ባለንበት እሷ በተቀበረችበት እለት ሁለት ሰዎችን ገሎ ራሱን ያጠፋ አንድ የንግድ ባንክ ጥበቃ ሰራተኛ ዜና ሰምታችሁ ይሁን? የሰማችሁ አይመስለኝም። አልተወራም ይሄ ጉዳይ ምክንያቱም፣ በዛው እለት የቀነኒ ቀብር ነበረ። ዜናው እንደዚህ ይላል፣ ለሶስት ሰዎች ሞት ምክንያት የሆነ ሁኔታ የተፈጠረው የፍቅር ጥያቄ ምላሽ አላገኘም በሚል ነው ይላል። ፍቅሬን አልቀበልም አለች ብሎ በመሳሪያ ወይም በጥይት ገሎ ራሱንም ያጠፋል ማለት ነው። እስኪ ጉዳዩን በደንብ ላንብብላችሁ አዲስ አበባ በልደታ ክፍለ ከተማ ወረዳ ስድስት ካርል አደባባይ አካባቢ በሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ ሁለት ሰዎችን ገሎ ራሱን እንዳጠፋ አዲስ አበባ ፖሊስ ገልጿል። የአዲስ አበባ ፖሊስ የሕዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ለቢቢሲ አማርኛ በሰጡት ቃል መስተቱ ያጋጠመው ትናንት ማክሰኞ መጋቢት 02/2017 ዓ.ም ጠዋት ከአንድ ሰዓት ተኩል ለሁለት ሰዓት ሩብ ጉዳይ ድረስ ባለው ጊዜ ውስጥ ነው። ለሶስት ሰዎች ሞት ምክንያት የሆነው ሁኔታ የተፈጠረው የፍቅር ጥያቄ ምላሽ አላገኘም

ፍቅር ጥያቄ ጠይቆ ፍቅሬን አልቀበልም አለች ብሎ መግደል ጤነኝነት ነው? እስኪን ጨርሰው። አቶ ሽፈረው ረጋሳ የተባለ የባንኩ ጥበቃ ሰራተኛ ለስራ ባልደረባ የፍቅር ጥያቄ አቅርቦላት ምላሽ ባለማግኘቱ ግለሰቧንና ከግለሰቧ ጋር የፍቅር ግንኙነት አለው በሚል የጠረጠረውን ሌላ ባልደረባውን በመግደል ራሱን አጥፍቷል ይል በጣም የሚደንቅ ነው። ግለሰቡ የፍቅር ጥያቄ ያቀረበላት ወይዘሪት ሀና ተስፋ የተባለች 32 አመት ወጣትና አቶ ንጉሴ ብርሃኑ የተባለ የስራ ባልደረቦቹን ነው። ይተኩሱ የገደሉ በጣም ነው የሚገርመው። እኛ ያው ብዙ አሁን ሚዲያው ላይ ያለው ሟች ቀነኒ አዱኛ ጉዳይ ነው። ቀነኒ በትላንትናው ዕለት ቀብሯ መፈጸሙንና ያሟሟታው ሁኔታ ጉዳዩ ተይዞ በፖሊስ ምርመራ ላይ እንደሆነ እናውቃለን። በዛ ጉዳይ ተጠምደን ባለንበት ወቅት ሁለት ሰዎችን ገሎ ራሱን ያጠፋውን ስላልሰማን እኔ በጣም ገርሞኝ እናንተ ጋር ለመወያየት ይዞ መጥቻለሁ ማለት ነው። ወንጀሉን የፈጸመው የጥበቃ ሰራተኛ ካለተራው ሌላ ሰራተኛን ተክቶ በመግባትና ከምሽት የጥበቃ ሰራተኞች የጦር መሳሪያ በመቀበል ነው ግድያውን የፈጸመው ግለሰቡ ግድያውን የፈጸመው ወደ ዕለታዊ ስራቸው እስኪገቡ ድረስ በመጠበቅ ነው። መጀመሪያ አቶ ንጉሴ ብርሃኑ የተባለውን ግለሰብ በሁለት ጥይት መጥቶ ገድሏል። ባልደረባውን ተኩሶ ከገደለ በኋላ ሌላኛውን የጥቃቱን ሰለባን ከመግደሉ በፊት ከድርጊቱ እንዲቆጠብ መጠየቁን፣ ነገር ግን ፈቃደኛ አልነበረም። ግለሰቡ መሳሪያውን እንዲያስቀምጥ እና እጁን እንዲሰጥ በተደጋጋሚ ጥያቄ ቀርቦለት የነበረ ሲሆን በዚህ መካከልም ወደ ባንኩ አንደኛ ፎቅ በማምራት የፍቅር ጥያቄውን አልተቀበለችኝም ያላትን በተመሳሳይ ሁኔታ መቶ ገሏል። በሁለት ግድያዎች መካከል እስከ 15 ደቂቃ የሚሆን የጊዜ ክፍተት ነበረ። ግለሰቡ ሁለቱን ባልደረቦቹን ከገደለ በኋላ በያዘው መሳሪያ የራሱንም ህይወት አጥፍቷል። በክስተቱ በአጠቃላይ የሶስት ሰዎች ህይወት ጠፍቷል። ሁለቱ ሟቾች ወይዘሪት አና ተስፋዬ እና አቶ ንጉሴ ብርሃኑ የፍቅር ግንኙነት እንደነበራቸው የሚጠቁም ፎቶግራፎች ተገኝተዋል። ፖሊስ በምርመራው ስለ ግንኙነታቸው ያጣራል። ከዚህ ክስተት ጋር በተያዘ ፖሊስ እያካሄደ ያለውን ምርመራ ሂደት ይቀጥላል። እንግዲህ አንድ ሰው ፍቅር ጥያቄ መቀበል አለመቀበል ህጋዊና ሞራላዊ መብት ሆኖ እያለ በግድ ለምን አልተቀበልሽኝም ብሎ ከእሷ ጋር ግንኙነት አለው ብሎ የሚያስበውንም ሰውዬ ገሎ እሷንም ገሏት ራሱን አጥፍቷል። ይህንን ምን ትሉታላችሁ? እንግዲህ በዚህ በሰለጠነ ዓለም ላይ እየኖርን ፍቅሬን ለምን አልተቀበልሽኝም ብሎ ራስን ማጥፋት እና እሷንም መግደል እንዲሁም ከእሷ ጋር ግንኙነት አለው ተብሎ የሚታስበውንም ሰው መግደል ጤነኝነት ነው ወይ? በነገራችን ላይ በየቀኑ አሁን እኛ የቀነኒ አዱኛን ጉዳይ ይዘን ስለነበር ነው እንጂ በየቀኑ ኢትዮጵያ ውስጥ በጣም በቃ እጅን በአፍ የሚያስጭኑ ነገሮች ይከሰታሉ፣ እና ግራ ነው የሚገባው። አሁን እንግዲህ ይሄኛው የጥበቃ ሰራተኛ ነው እንግዲህ እንደሰማነው ከሆነ የፍቅር ጥያቄ የቀረበላት ሴት ውስጥ ሰራተኛ ስታፍ ትመስለኛለች። ምክንያቱም አንደኛ ፎቅ ላይ ነው በመውጣት ነው የገደላት ማለት ነው። አስራ አምስት ደቂቃ ክፍተት ነበረ። ይሄንን እንግዲህ ፈጣን ምላሽ የሚሰጥ ሰው ቢኖር ይሄ ነገር ሊፈጠር አይችልም ነበር። አንዳንዴ ከመብዛቱ የተነሳ እንደ ቀላል ነገር እየታየ እንጂ ሶስት ሰው ቀልድ አይደለም። ምክንያቱም ከኋላቸው ብዙ የሚሸከሙት ቤተሰብ ይኖራል። ብዙ ህልም ይኖራቸዋል። ያ ሁሉ ህልም ነው የተጨናገፉ በአንድ አይምሮ በማይሰራ ሰውን። ለእኔ ይሄ ሰውዬ አይምሮ ይሰራል ብዬ አላስብም፣ የሆነ የደነዘዘ ሰው ካልሆነ በስተጋር። አይደለም ፍቅር ጥያቄ ቀርቦላት እምቢ ማለት ይቅርና አብራኝ እየኖረችም ትታኝ መሄድ ትችላለች። በሃይማኖትም በዓለምም ባይዘ ወይ በመንፈሳዊም ሆነ በዓለማዊ ህግ አንድ ሰው በግዴታ የሆነን ነገር እንዲያደርግ የሚያስገድድ እምነት አላውቅም፣ እኔም አውቀው ክርስትና እንግዲህ በነፃነት እንድናመን በነፃነት እንድናመልክ እንጂ በግድ እንውመኑብኝ የሚልም ፈጣሪ የለም። አይደለም ሰው በግድ ውደኝ፣ በግድ ፍጥሬን ተቀበይ፣ በግድ ከኔ ጋር መሆን አለብሽ ብሎ እሷ ጋር ግንኙነት አለው ብሎ የሚያስበውን በሁለት ጥይት ገሉ፣ እሷንም በተመሳሳይ ገሏት፣ ራሱንም አጥፍቷል። እና ያው እግዚአብሔር ከእንደዚህ አይነት ነገር ይሰውረን ይጠብቀን ነው የሚባለው። እንዲህ አይነት ገገማ ሰዎች እንዲህ አይነት ህነት ሰዎችን ከኛ ያርቀልን መድኃኒዓለም። ያለ አንዳንድ ሰው ገገማ እንደሆነ ካወቃል የሆነ ነገር ለማድረግ እንዲህ አይነት ሰዎችን በትሪትመንትና በመብለጥ ነው፣ በማይንድ በመብለጥ ማለፍ ይቻላል ብያ አስተሳሰብ ከበለጥከው፣ አንድን ሰው ቲንኪንግ ከበለጥከው በማሰብ እና ደግሞ የሱን ስሜት ቀድመ በመረዳት በትንሽ ነገር ልትሸውደው ትችላለች። እቺ አሁን ይሄኔ በቃ በጣም በንቀት ሙድ አራምዳበትም ሊሆን ይችላል። ምንም ብታደርግ መገደል የለባትም አስምሬ ነው የምነግራችሁ። ምንም ብታደርግ መገደል የለባትም። ግን እንዲህ አይነት ገገማ ሰዎች ለእኛም ህይወት ለራሳቸውም ህይወት አደጋ ሊሆኑ ስለሚችሉ በብልጠትና በጣም አርቆ በማሰብ በማስተዋል ልንርቃቸው ይገባል። እንዲያለ ሰዎች ከገጠሟችሁ እባካችሁ በትሪትመንት እና በመብለጥ በጭንቅላት በመብለጥ እንለፋቸው ነው የምላችሁ። ተወዳጆቹ ጂአር ካፕሎች እንግዲህ ችግር እንደገጠማቸው እና ፈተና ውስጥ እንደሆኑ እንዲሁም ሰሞኑን ያለውን ሁኔታ በየሚዲያው ስትሰሙ ነበር። በትናንትና ሁለት ደግሞ ያው ባሏ አሁን አጠገቧ እንደሌለ ቪዲዮ ለቃለች። እስኪ ከሷ እንስማና ከዛ የራሳችን አስተያየት እንሰጣለን። ሰሞኑን ስለኛ በጣም ብዙ ነገር እየተወራ ብዙ ኢትዮጵያውያኖች በሰማችሁት ነገር በጣም ተጨንቃችሁ የደወላችሁን በአካልም አጠገቤ ስለነበራችሁ በጣም አመሰግናለሁ። አሁን ለጊዜው ቤት አጠገቤ የለም። ስለተፈጠረውም ነገር በሌላ ቪዲዮ በደምብ አስረዳችኋል። ህይወታችን ላይ ምንም አይነት ፈተና ቢመጣ ከእግዚአብሔር ጋር አብረን ሆነን እናሳልፈዋለን። እግዚአብሔር የሚወደውን ነውና የሚፈትነው ስለ እኛ ብዙም አትጨነቁ። ይሄንንም ቪዲዮ የምሰራው እናንተን በማክበር ሰላማት ይህንም ቪዲዮ በለቀቀችበት ወቅት መጨረሻ ላይ ከላይ የለጠፈችው ጽሁፍ አለ። እሱ ምንድን ነው? በፈጣሪ ስም ስለኛ ቪዲዮ አትስሩ እናመሰግናለን ብላለች። ያው እኔ ስለፈጠረው ነገር ምንም ነገር ልላችሁ አይደለም የመጣሁት እሱን፣ ራሳቸው ሲወጡ ማለትም አሁን ካሉበት ችግር አሁን ካሉበት ቻሌንጅ ሲወጡ ራሳቸው በቪዲዮ እንደሚገልጹ እና እንደሚያብራሩ ተናግራለች ማለት ነው። እንግዲህ ለዚህ ይህ ቪዲዮ የሚደርሳት ከሆነ አንድ ነገር ብቻ ነው የምላ፣ እባክሽን ሀዘን አታብሽኝ ነው የምላለው። ምክንያቱም በጣም ብዙ ሰው ሀዘን እያ በዛ ራሱ ላይ ሀዘን እያመጣ በሀዘን ላይ ሀዘን፣ በሀዘን ላይ ሀዘን፣ አንዱን ሳይጨርስ ሌላች ፈተና፣ አንዱ ፈተና ሳያልፍ ሌላ ፈተና፣ ሌላ ፈተና እና ባለፍኩበት የህይወት መንገድ ያየሁት ነገር ምንድን ነው ነገሮችን ለበጎ ነው ብሎ አክሴፕት ማድረግ፣ በአንድ ነገር ሀዘን ውስጥ አለመቆየት። ማለት የሆነ ነገር በህይወታችሁ በተፈጠረ ቁጥር እዛ ነገር ላይ መቆየት የለባችሁም። ከዛ ነገር ቶሎ በቃ አዲስ ነገር ለማየት መሞከር፣ ተስፋ ማየት፣ ብራይት ነገር ማየት፣ እንዲሁም ደግሞ ይህ የመጣው እኔ ሊያስተምረኝ፣ እኔ ሊያጠነክረኝ፣ እኔ ሊያጀግነኝ ነው እንጂ ሊጥለኝ፣ ሊሰባብረኝ አይደለም ብላችሁ አሜን ብላችሁ ከተቀበላችሁ በእውነት ነው ምላችሁ፣ ዛሬ ላይ ያለው ፈተና እግዚአብሔር ወደ ተሻለ ስኬት እንጂ ከፈተና ወደ ፈተና አያመራችሁ። ሀዘን ባበዛችሁ ቁጥር ግን ይህንም ቪዲዮ እያያችሁ ያላችሁ ሁላችሁ፣ ሀዘን ባበዛችሁ ቁጥር በሀዘን ላይ ሀዘን ነው የሚመጣውና እሷ እንደምታዩት ጥቁር ለብሳ ያለችው ከዚህም በፊት አሁን ከተፈጠረውን ችግር በፊት ጥቁር ለብሳ ነበርና እንዲህ አይነት ነገሮች ሀፕን ሲያደርጉ ነገሮችን ወደ መልካም ካልቀየርናቸው ቻሌንጁ እየበረታ ቻሌንጁ እየጠነከረ ነው የሚሄዱው። እባክሽን እህቴ፣ ይህ ቪዲዮ የሚደርስሽ ከሆነ አሁን ባለው ሁኔታ ደስተኛ ሁነሽ እግዚአብሔርን አመስግነሽ የለበስሽን ጥቁር እባክሽን ወይ ቀንሽ ወይ ተይው። የእውነት ነው የምልሽ ሌላም ችግር ይዞብሽ እንዳይመጣ ወደ ህይወትሽ አይነው በጣም ብዙ ብዙ ብዙ ቻሌንጆችን እኔም ስላለፉ ግን ሚዲያ ላይ ስለማላወጣው ነው። በተቻላችሁ መጠን እናንተም ሀዘን አታብዙ። አንቺም የእኔ ውድ እህት ሀዘን አታብዚ። ነገሮች ያልፋሉ። በእርግጠኝነት ነገ የተሻለ ቀን ይመጣል። እናንተ ደግሞ በጣም የምትወደዱ ካፕሎች ናችሁ። እኔም በጣም የምትመቹኝ አይነት ካፕሎች ናችሁ። በእርቱልኝ። እግዚአብሔር ከእናንተ ጋር ይሁን። ይህ ደመና ይገፈፋል፣ ብርሃን ይወጣል፣ ፀሐይ ይወጣል። ለሁላችሁ መልክቴ ነው። ሀዘን አታብዙ። በህይወታችሁ የሚመጣውን ቻለንጅ ሁሉ ለበጎ ነው ብላችሁ እለፍ። ወዳችኋለሁ። ሰላማችሁ ይብዛል።